ለውሳኔ የከበደኝ ነገር አለ፣ ለመውሰን እንድትረዱኝ ነው ያልሽው እና እናዳምጥሽ እና እስኪ ውሳኔውን አብረን እንወስን። ምን መላክ ተቻለ? ልክልሻለው። የኢትዮጵያ ጠጅ እና እዚህ ሀገር ዝም ብሎ የሚጠመቅ ጠጅ አንድ አይደለም ጋይስ። የኢትዮጵያ ኦሪጂናሉ ነው ደስ የሚለው። ጠላ ጠጅ ምናምን ስንሄድ እንደርስበታለን። እሺ። እኔም ሰርቻለሁ ሀቡዬ፣ እኔንም ሰርተሽኛል ሀቡዬ። አመሰግናለሁ ራኪ። ቴንኪው ማይ ላ ቴንኪው የእኔ ውዶች። እኔ ጀስት ራሳችሁ እንድትወዱ በራሳችሁ እንድትቆሙ ማንም ከህይወታችሁ ቢወጣ ቢገባ የማይገርማችሁ ጀግኖች እንድትሆኑ የህይወታችሁ ዋናው ካራክተር። የህይወቴ ዋናዋ ካራክተር እኔ ነኝ። ማንም ሰው ከህይወቴ መውጣት መግባት ይችላል። እኔ ባለሁበት እቆማለሁ። እናንተም ልክ እንደዛው መሆን ያለባችሁ፣ ባላችሁበት ቆሙ። ሎል ረ፣ ለእርጉዞች አስቡ። ወይኔ ክብሪትዬ፣ የእኔ እናት! እኔ እርጉዝ እያለሁ የሚያምረኝ ጎመን በስጋ አምሮኛ፣ እንዴ ሳይመንን እርጉዞኜ። ሌላ ቀን አወራላችኋለሁ። ደቂቋን አልሻማት። እሺ ውዴ እሺ አቡዬ፣ ወይም በጣም ማስረፍልሽ ከሆነ ነገ ገብቼ ማውራት እችላለሁ። ግሬ ለው እጨምርልሻለሁ፣ እጨምርልሻለሁ። ሰዓት ችግር የለውም፣ ነገ ቅዳሜ ነው። እሁድ ረፍት ስለሆንኩኝ እሁድ ለስፖርት ስለማልነሳ በደንብ ብተኛለው፣ እሁድ ችግር የለም። እሺ፣ እሺ አቡዬ፣ አመሰግናለሁ። ምንም አደማሪ ልቀጥል፣ እያዳመጥነች ነው። እሺ አቡዬ እኔ ለውሳኔ የቸገረኝ ነገር ማለት ነው፣ የሆነ የማውቀው የሰው እውነት አለ እኔ ጋ ማለት ነው። ማለት እኔና ፈጣሪ ነን የምናውቀው። እና እሱን ነገር ደግሞ አሁን መናገር እንዳለብኝ ተሰማኝ። በጣም አእምሮ የልኝ ነኝ፣ በጣም እያወቀሰኝ ነው እየደጋገመ ማለት ነው። እኔ ከዛሬ አመት በፊት ቤሩት ሰራ ነበረ ማለት ለመጀመሪያ ጊዜ አረብ ሀገር ቤሩት ነው የሄድኩት እና የልኩባቸው ሰዎች ሽማግሌ ነው ሰውየው ማለት ነው። የሰማንያ አምስት አመት ሽማግሌ ነው። እና ሁሉም ልጆቹ አግብተዋል። ብቻውን ነው ያለው። ስምንት ልጆች አሉት፣ ስድስት ሴት እና ሁለት ወንድ ልጆች አሉት። እና ሁለቱ ወንድ ልጆች ጀርመን ሀገር ነው ያሉት። እና ስድስቱም ሴት ልጆች አግብቶ ወልዶ የልጅ ልጅ አይቶ በጣም ሽማግሌዎች ናቸው። ሁሉ የእሱ ባለቤት አርፋለች። እና በዛ ምክንያት ታሞ ቤት ቀረሱ ባለቤቱን በጣም ይወዳ ስለነበር እሷ ስታርፍ በዛ ምክንያት ታመመ ከዛ በዛውም የመርሳት በሽታ የያዘው አንዳንዴ ያስታውሳል አንዳንዴ ይረሳል እና እኔ ስሄድ የመጀመሪያ ልጅው ማለት ስምንት ልጆች አሉት ብየሻለው የሰባቱ ልጆች ታላቅ የሆነች የመጀመሪያ ልጁ ስልሳ አምስት ዓመት ነበደብእየገባኝይቅርታ በደንብ እየገባኝ እንዲሄድ ሚስቱ በምንድን ነው የሞተችው ታማ ነው በበሽታ ነው የሞተችው ሚስቱ ሞተች። አንቺ የምትሰሪባቸው ቤይሩት ሀገር የምትሰሪባቸው ሰዎች። ሰውየው ሚስቱ ስትሞት፣ እሱ ደግሞ ታምሩ ሲታመም የመርሳት ችግር ገጠመው። አልዛይመር ነው ምናምን የሚባለው አንዴ ይረሳሉ አንዴ ያስታውሳሉ። አለ። አዎ፣ በትክክል አልጋ ላይ ዋለ። ሰውዬው አልጋ ላይ ዋለ። እሺ። እና ስንት ልጆች አሏቸው? ቀሳል ማለት ያን ጊዜ እኔ ሲሄድ ተንቀሳቅሶ ሽንት ቤት ምናምን እራሱ ነው የሚጠቀመው። ጤነኛ ነው፣ እንደዚህ መራመድ ምናምን ይችላል። ቤት ውስጥ ግን ወደ ውጭ አይወጣም። ምክንያቱም የመርሳት በሽታ ስላለበት ቤቱን ይረሳል፣ ላይመለስ ይችላል፣ ሊጠፋ ይችላል። በትክክል እንደዚህ ችግርቻቸው። ከቤት አይወጡ። ለምን ይወጡና ሄደው ቤታቸው ይጠፋቸዋል። ወዲያው ስለሚረሱ ያሉበትን ድንገት ሲነሳባቸው መመለስ ያቅታቸዋል። አቃለው እንደዚህ አይነት እኮ ስንት ልጆች አሏቸው ሰዎቹ? ስምንት ልጆች አሉት። ስንት ወንድ ስንት ሴት? ሁለት ወንድና ስድስት ሴት ልጆች። ኦኬ በቃ ከዚህ በኋላ አላቋረጥሽ መሆን በደንብ ገብቶኛል። ቀጥ እና ስድስቱ ሴት ልጆች አግብተዋል። ወንዶቹም ደግሞ ሁለቱ አግብተው ጀርመን ሀገር ናቸው። ቤሩት ውስጥ አይደለም የሚኖሩት ሴቶቹ ግን ቤሩት ከተማ ውስጥ አምስቱ ቤሩት ከተማ ውስጥ ነው የሚኖሩት። አይደለም አራቱ ቤሩት ከተማ ውስጥ ነው የሚኖሩት፣ ሁለቱ ደግሞ ገጠራማ አካባቢ ነው ሰውየው ያለበት። እኔ የሄድኩበት አካባቢ ማለት ነው፣ ቤሩት ውስጥ አይደለም። ከቤሩት ወደ ሁለት ሰዓት ተኩል እንደዚህ ነው መንገዱ እና እንደውም በእስራኤል የእስራኤል ጦርነት በነበረ ጊዜ ነው እዛ ነበረ። ትንሽ ከአመት በፊት ነው ያን ጊዜ ነው የተጀመረው። የሄድኩ ጊዜ እኔ ሲሄድ ባለቤቱ ከሞተች ስድስት አመት ሆኖታል። ሽማግሌውም አልጋ ላይ ቀስ በቀስ ነው አልጋ ላይ የወደቀው እና እኔ ሲሄድ የመጀመሪያ ልጁ አንቺ ስትሄጂ ሴትዮዋ በህይወት አልነበረችም። እንደ አንቺ እዛ ቤት እያለሽ የሞተች መስሎኝ ነበር። አይደለም አይደለም፣ ከመጣሽ በኋላ ታሪኩ ተነግሮሽ ነው ሚስት እንደነበረችው እና ታማ እንደሞተች በትክክል። ኦኬ፣ ይገባል። እና እኔ ሲሄድ የመጀመሪያ ልጁ ያው አጠገቡ ናት። ስልሳ አምስት አመት ነው፣ እሷ እራሷ አሮጊት ናት። ልጆች አሏት። ልጆቹ ሌሎቹ ቤሮች ናቸው። አንዷ ልጅ ሴት ልጅ አለቻት። እሷ ወልዳ አግብታ ወልዳለች። እሷ ራሱ የልጅ ልጅ አይታለች። አሮጊቷ አሮጌቷ ማለት ነው። እና ማንም እሷ ጋር ስለሌለ ነፃ ስለሆነች እና ለሽማግሌውን ደግሞ ቤቷ ቅርብ ስለሆነ ባለቤቷ ብቻ ነው ያለው። ባለቤቷ አንዳንዴ ይመጣል። ያው ስራም አለው። እንደዚህ ውጭ እየወጣ ይሰራል። ብዙን ጊዜ እንትን አይልም። እና ቤት እሷ ሽማግሌው ጋር ነበረች። በቃ እሷ ናት የምትጠብቀው የምትንከባከበው። እኔ ሲሄድ ሁለቱ ብቻ ነበሩ ቤት ውስጥ። እኔ ሲሄድ ከዛ በቃ ሄድኩኝ ስራ ጀመርኩ። በጣም ጥሩ እንደ አጠቃላይ ሁሉም በጣም መልካም። ማለት ቃል የለኝም ስለነሱ። ሽማግሌው እጅግ በጣም ሩሩ በጣም ጥሩ ነው። እሷም እንግዲህ መጀመሪያ እንደሄድኩኝ አቀባበሏ ጥሩ ነው በጣም ትንሽ። በቃ ሁሉም መልካም ናቸው፣ ምንም ክፉ አላየውባቸውም። ግን እዛ ቤት ውስጥ ስኖር ማለት ቀስ በቀስ እየኖርኩ እየኖርኩ ሲሄድ እያወቅኩ ሲሄድ ሴትዮዋ ሽማግሌውን በጣም ትበድሏለች፣ ታውቂያለሽ፣ ማለት ሌሎቹ በጣም ያምኗታል። እህቶች፣ ወንድሞቿ እጅግ በጣም እንደራሳቸው ነው የሚያምኗት ይወዷታል፣ ሁሉም እርስ በርስ ይዋደዳሉ። እና አንድ እህት ነበረቻት እዛ አካባቢ ምትኖር፣ እሷም እየመጣች ታያቸዋለች ትሄዳለች። እና ሽማግሌውን ምግብ አሰጠውም ታውቂያለች። እሱ ይተኛል እስከ ሰባት ሰዓት ምናምን ይተኛ ከዛ በኋላ ተነስቶ እኔ እንግዲህ ዝም ብዬ በአይን ነው የማየው፣ ሌላ ምንም ስራ የለኝም፣ ብዙ ስራ የለኝም ቤት ውስጥ። እጠዋት ተነስቼ ቤት አጥልቼ ከዛ በኋላ ቁጭ ብዬ ነው የምውለው እና ሽማግሌውን ብቻ ማየት ነው እኔ። ተነስቶ ሽንት ቤት ይሄዳል ተመልሶ ይተኛል። ከዛ ይርበዋል፣ ምግብ ሲላት በቃ ወይ ትደበቀዋለች፣ ወይ ደግሞ የለችም በዩ ትለኛለች። አባቷ እኔ አባቷ ግን አባቷ ምን አድርጓት ነው በልጅነቷ ነግራኛለች፣ ስለሱ ምን እንዳረጋት፣ ጫፍ ጫፍ፣ ሙሉ በሙሉ ባትነግረኝ ማለት ነው። ለእኔ እኔ ያው መጀመሪያ ስለሆነ ቋንቋ አልችልም በደንብ ምንም ማለት አረብኛ አልችልም፣ ያው እንግሊዝኛ አልችልም ነበረ እና እነሱም እንግሊዝኛ ስለማይችሉ አረብኛ ነው የሚያወሩት። እኔ ምንም አንግባባም፣ ስራዬን እሰራለሁ። አንድ ጊዜ አሳይታኛለች፣ ከዛ በኋላ ምንም አንገናኝም። ምግብ የእኔ እሷ ናት የምትሰጠኝ፣ ለሽማግሌው እሷ ከዛ በለፍ አይፈቀደልሽም። ለአንቺም ለእሱም እሷ ናት የምትሰጣችሁ። ግን እኔ እግዚአብሔር የተመሰገነውን ማለት እሷ ያላደረገችልኝን አደረገች፣ አይደለም ለእኔ ትሰጠኛለች ሰዓቴን ጠብቃ፣ ቁርሴን፣ ምሳዬን። ሁለት ጊዜ ነው የሚበሉት እዛ ሀገር ማለት። ጠዋት ቡና ይጠጣሉ በባዶ ሆድ በብስኩት ምናምን። ከዛ ስድስት ሰዓት አካባቢ ቁርስ ይበላሉ። ከዛ ማታ 11 ሰዓት 12 ሰዓት ይበላሉ፣ እራት ምናምን አይበሉ። እኔ ምሳሌ ስለማ ይበዛሉ። አብዛኛው ልብናኔዎች ሴክሲ ነው ሰውነታቸው፣ ሴቶቹ ያምራል። አብዛኛው ቦርጭ እንደ እንደ ገልፍ ካንትሪ አረቦች ቦርጫም ግብዲ ምናምን አይደሉም። ቀጫጭን ናቸው። ምግብ ብዙ ስለማይበሉ ይበሉ መሰለኝ አይደል። ሰላጣ ምናምን ይሄ ዝም ብሎ አዎ፣ ሰላጣ ምናምን በጣም ነው የሚጠቀሙት፣ ይወዳሉ። ዘይቱን ምናምን በጣም ነው የሚበሉት እዛ። እና እንደዚህ ነው የሚበላው። እኔ ስራ ስለማይበዛብኝ ታውቂያለሽ፣ አይረበኝም። እኔ እግዚአብሔር ተመሰገነ የተመሰገነ ምንም ርቦኛ አያውቅም። በእኔ በኩል ትሰጠኛለች ሳይጠብቅ እና ደግሞ እኔ እንደዚህ ምናምን እንደዚህ ማፍር ወይ ደግሞ ምንም አዲስ በሆኑ እንኳን ለመናገር እንደዚህ እንትን አይለኝም። ሲርበኝ ራበኝ እላታለሁ። ማታ ላይ አጋጣሚ አንዳንድ ቀን አላ ከራበኝ እርቦኛል መብላት እችላለሁ ካልኩት፣ ኧረ ትችያለሽ ብላ ምናምን ትሰጠኛለች። ለእኔ ግን ሽማግሌውን እንዲበላ ትፈልግም ነው በጣም ማለት እኔ በጣም ተጨነቄ ተጠብቤ በቃ ተንበርክኬ ሁላ አለቅሰ ነበረ። ወደ ፈጣሪ ለምላቸው ለምንድን ነው ይሄን የምታሳየኝ? እያልኩኝ ማለት ነው። በቃ በጣም ነበረ ማለቅሰው። በጣም ነበረ የሚያሳዝነች። በቃ አንዳንዴ በቃ ቁጭ ብሎ እኔን ያየኝና በጣም ነበረ ደግሞ የሚወደኝ። እኔ እግዚአብሔርን በጣም ነው የሚወደኝ። እንዲሁም ሌሎች ልጆቹ ይመጡና ይጠይቁታል እና ምግብ እንደዚህ ይሰጠዋል፣ መድኃኒት ምናምን ይሰጠዋል እና አልወስድም ምናምን ሲላቸው፣ በአባ ማትወስድ ከሆነ እኔ እሄዳለሁ ምናምን ትሄዳለች ሲሉት አይ እንዳትሄድ እንዳትሄድ ብሎ ይወስዳል መድኃኒቱ ማለት ነው። በእኔ ምክንያት እና አየሻደል አየሻደል ብሎ ደግሞ ወደ ፈጣሪ ወደ ላይ ያዩ እና አይታ አይደል አምላኬ ብሎ ያለቅሳል። ሲርቦ ማለት ነው። ምናልባት በቃ እንዳይበላ ከበሽታው አንፃር ምግብ እንዳይሰጠው ብሎ ግን አይልም ኧረ ነ እንደዛ ቢሆንም እኮ ሌላ ልጆች ሲመጡ እኮ በጣም ነው የሚንከባከቡት። ምግብ በቃ ላይ በላይ ነው የሚሰጡት ፍሩቱን ምናምን። አሁን ቤት ውስጥ እንዳለ ወጪውን የሚሸፍኑት የእሱ ወንድ ልጆች ናቸው። በዛ ላይ ደግሞ ከቤቱ ቤቱ ግራውንድ አለው እና እኛ ደግሞ አንደኛ ላይ ነው የምንኖረው። ከታች ግራውንዱ ለሱፐር ማርኬት አከራይቶታል። ገንዘብ አለው፣ ገቢ አለው ሽማግሌው። በዛ ላይ ልጆቹ በጣም ነው ሰፖርት የሚያደርጉት። ማለት ሴትየዋ እዛ ቤት ውስጥ ፍሩት ምናምን በጣም ይገዛና ሲመጣ ሽማግሌው በኋላ ሲመጣ እንዳለ ለሱ ነው ጭና የምትሰጠው። ማለት አንድ ፍሩት ማለት ነው። አንድ አፕል ከትፋ ትሰጠው እና ሁላ እኔ ምናየው መሰለች። እኔ በቃ እንደዚህ ደብቄ ውላ ልሰጠው ፈልጋሉ ግን ምን ታደርጋለች። አንድ ጊዜ ምናየው ይመስለሽ ቁጭ ስትቆጥሮ አየኋት። እኔ ድንገት መጣውባ እንደዚህ እያቆጠረች ማለት ነው። በቃ ከዛ በኋላ ምንም ማድረግ እንደማልችል ከዛ እኔ ሁላ ቁጭ ስል እሷ ትታ እንደዚህ ቡና ልጠጣ እህቷ ጋር ትሄዳለች። እና ሽማግሌው ከዘራውን ይይዝና ተነስቶ ፍሪጁ እንደምንም ከፍቶ ፍሩት ይዞልኝ ይመጣና ቢ ይለኛል። ከዛ ብሽ ምግብ ብ በላሽ ጠጣሽ ነው የሚለኝ። አዎ ብለዋለሁ ና አዎ በልቻለሁ ስለው አምድርላ ምናምን ይላል። በጣም ነው እኔ እንትን የሚለኝ ማለት ቴክል የሚያደርገኝ ያ ቃል የልጁን ሁኔታ ማለት ነው ና ከዛ እንደዚህ ቤቱን ዞሮ ዞሮ ይፈልጋታል። የለች፣ ትደብቀዋለች። እንደዚህ እሱ ኪችን ሲገባ እሷ በሌላ በረንዳ ጋር ትሄዳለች፣ እሱ በበረንዳ ሲሄድ ኪችን ትገባለች ማለት ነው። ይሄን ሁሉ አያለውን። ርቦት እኮ ነው አባ። እሷ እንዳልችኝ ከሆነ ከልጆች ሁሉ እኔ ነኝ ቤት ውስጥ። ሁሉንም ልጆች ይወዳቸዋል፣ ሴት ልጆቹን ይወዳቸዋል፣ ወንዶችንም። እኔ ላይ በጣም ጫና ያደርግ ነበረ። ሌሎች የሄዱ ትምህርት ቤት ሲማሩ እኔ እንዳልማር ከለከለኝ። እና እኔ እንዳረኝ እና ቤት ውስጥ ያለ ስራ ሁሉ እኔ ላይ ነበረ ያለው ነበር ያለች። ይለን ይሄን ብቻ ነው ይጠላኛል ነው ያለች፣ እና በራሷ ላይ ነገረችኝ። እኔ ያው እረዳለሁ ያን ጊዜ ቋንቋ እንደዚህ እሰማለሁ ስትነግረኝ ማለት ነው። ከዛ በቃ በጦርነት ምክንያት እዛ ሰፈር ጦርነት መጣና እኛ ቤይሩት ሄድን ማለት ነው። እንደዛው እየተራ በምን እያለ እንደዛው ወደ ሶስት ወር ነው አራት ወር እዛ እንደሆነኝ እኔ ሄድን ቤሩት። ከዛ በኋላ አልተመለስም ወደዛ። ጦርነቱ በጣም የከፋ ስለሆነ ቤሩት ያሉ አራት ሴት ልጆች አሉ ብዬሻለሁ። ከዛ እነሱ ጋር ሁለት ሳምንት አንዷ ከሁለት ሳምንት አንዷ ጋር እየሄድን እንደዚህ ተራ በተራ ነው ሰው ቴክ ነው የሚያደርጉት ማለት በቃ እንዞራለን፣ ቤት ለቤት። እንደዛ ሲሆን እንደ ሽማግሌ በጣም ጥሩ ሆነ፣ ጥሩ ሆነ ማለት ልጆቹ እነዛ ይንከባከቡታል ማለት ነው። እየተዳስኩልሽ ነው ቶሎ እንትንልሻለሁ እና ጥሩ፣ ሌሎቹ ጋር ሲሄድ ጥሩ ይሆናል። እሷ ቤት ስንሄድ ግን ይታመማል ማለት ነው። መጨረሻ ላይ በጣም በቃ ምን ታደርጋለሽ መሰለ፣ ሽማግሌው ልጁ መጣ እንጂ አይደለም። ልጁ ከጀርመን ሀገር መጣ እና የእሱ ባለቤት እና ልጁ በጣም ነበር የሚንከባከቡት። በቃ እንልሽ ማለት በቃላት መግለጽ አልችልም። ሰውዬውን በቃ እንዴት አድርጎ እንደሚንከባከቱ እንዴት እንደሚሰስቱት ልነግርሽ አልችልም። ምክንያቱም ያላቸው እሱ ብቻ ነው፣ አባታቸው ነው። እናት የላቸው። ሁሌ እሱን ሲያዩት ያለቅሳሉ። እና ለእኔ መድኃኒት እንድሰጠው ቫይታሚን በጣም ውድ ውድ ነገር ነው። ገዝቶ ውድ ቫይታሚን ገዝቶ ይሄ በጣም ለሱ ጥሩ ነው፣ በዚህ ሰዓት ስጪው፣ ይሄን ያህል ስጪው ብሎ አስረድቶ ለእኔ ሰጠኝ። ከዛ እኔ እዛ ቤት ስሄድ ማለት ነው እኔ የምሰጠው ትለኛለች። መድኃኒቱን ግን አሰጠውም። ልክ መድኃኒቱን ልሰጠው ስትል እኔ ኪችን ሂጂ እና የሆነ ነገር አምጪ ነው የምትለኝ። ከዛ በቃ ሄዳለሁ። ምን ማድረግ ቻለው። በጣም ነበር የምታስፈራው ብታይ። እኔ በጣም ነበር ለይወቴ ራሱ የምፈራው እኔ ለእነሱ ማስረዳት ፈልጌ ቋንቋ አልችልም። በጣም የመናገር የማሳመን ችሎታዋ ልነግሻ አልችልም። ማን በቃ ያሙናታል፣ በጣም ነው የሚወዳት። እና እኔ አሁን እዚህ ጋር ማነኝና ነው እንደዚህ ያደረገች ነው ብዬ ብነገር ሌላ ነገር ተናግራ ታሳምናቸዋለች ብዬ ፈራወኝ። ከዛም በምን ቋንቋ ላስረዳቸው? መጨረሻ ላይ ሽማግሌው በቃ በጣም ታመመ። እሷ ቤት ልክ እሷ ቤት ስንገባ እኔ ለእህቷ ሁሉ በጣም የምትወደኝ እህቷ አለች እና እኔ እሷ ቤት መሄድ አልፈልግም አልኳት። እፈራታለሁ፣ ትጫዋለች ምናምን ስላት እሷ እኮ ምላሷ ብቻ ነው ልቧ ንጹሕ ነው ምናምን አለች እህቷ ማለት ነው። ከዛ ምንም ማድረግ አልችልም፣ ሄድኩኝ። ራሴን ግን በጣም ነበር የምጠብቆ። ከ እንደዚህ በሀይላንድ ምናምን ስጠጣ ግማሽ ሁሉ አልተውም። ከድኜ ማለት በቃ ሙሉ አድርጌ ነው የምጨምረው። ግማሽ ከሆነ ደፍቼ ነው ሌላ የምጠጣው እንጂ፣ በጣም ነበረ ራሴን የምጠብቆ እሷ ጋር ከዛም በኋላ ሽማግሌው መጨረሻ ላይ ታመመ በጣም። ከዛ በቃ ለሳምንት ነው ምናምን ምግብ አልቀመሰም። ፊቱ አበጠ፣ ሰውነቱ አበጠ። የመጨረሻ ሰዓት ላይ ደረሰ በቃ። ምክንያቱም መድኃኒት አልሰጠውም። መድኃኒቱም ቀይራውላ ነው የምሰጠው። ያንን ቫይታሚን ከለከለችው። ለራሷ ነበር የምትወስደው ያንን ቫይታሚን። ታውቂያለች እግዚአብሔር በሚያውቀው እና ከዛ መጨረሻ ላይ ሆስፒታል ገባ እኔ ሆስፒታል አስራ አምስት ቀን ሽማግሌውን አስታመንኩ እዛ እያደርኩኝ ማለት ነው። ልጆቹም ነበሩ። መጨረሻ ላይ ወደዚህ ወደ ገጠሩ አካባቢ ብዙም ወደዛ ሳይሆን አለች። ሌላ ደግሞ ግን ወደ ጦርነቱ አይቀርም ሽማግሌው በቃ አልቀመጥም ብሎ መሬት ላይ እየተንፎቀቀ እዚህ አልቀመጥም ብሎ እሪ አለ። ከዛ እዛ ሄደን ሌላኛው ልጁ ጋር፣ እሷ በጣም ጥሩ ናት። መጨረሻ ላይ ሽማግሌው ከአቅም በላይ ሆነ፣ በእሷ ምክንያት ወደቀ። ሽማግሌው አረፈ ማለት ነው አረፈ። ግን እኔ ይህንን እውነታ አውቀዋለሁ። ሽማግሌው የሞተው በእሷ ምክንያት ነው። ረጅም እድሜ መኖር የሚችል ነው። እኔ እያየሁኝ ነው። በጣም ብዙ ያልነገርኩሽ ነገር አለ። ያው ሰዓት እንዳልወስድብሽ ወስድብሽ ብዬ በአጠቃላይ ያው ይገባሻል። በእሷ ምክንያት ነው የሞተው ታውቂያለሽ። ሰዎቹ ግን እስካሁን ድረስ እኔ እኔ አሁን እሷ ቤት እያለሁኝ፣ ሴትዮዋ ቤት እያለሁ ኩሽነዋል እንደዚህ ኪችኖን እያጠቡ ወድቄ የፍለፊቱ ሁለቱ ጥርሶች የተሸረፉብኝ ታውቂያለሽ ተሸርፎብኝ ምን እንዳለቻቸው፣ ሐኪም ቤት አልወሰደችኝም። ፊቴ ሁሉ አብጦ ምናምን ምንም ማስታገሻ አልሰጠችኝም። ከዛ አመመን ብዬ ሻሹላ እንደዚህ አፌ ላይ ስጠመጥም ፊት ነበር የምትለኝ። እና በቋንቋቸው አሳምናቸው ልክ ወደዚህ ሀገር ሰውየው ከሞተ በኋላ ልጁ እንደዚህ ያለኝ፣ እሱ ልጅ፣ ምንድን ነው የምትፈልጊው? እኔ እዚህ እሷ ጋር እሰራለሁ ማለት ሌላኛው ልጁ ጋር እዚህ እሰራለሁ ካልሽ፣ የፈለግሽውን ሰው መርጠሽ ስሪ። አንቺ ለአባቴ በጣም መድካም ነሽ፣ በጣም እኔ እስከፈለግሹ አመት ይከፍልሻሉ አለኝ። የፈለግሹ ናጊ ነኝ። እኔ ደግሞ እዚህ ማውቀው ሰው አለ ማለት ዱባይ ውስጥ ማለት ነው እና እዛ መሄድ እፈልጋለሁ። ዱባይ ሄጄ እኔ በጊዜ ቶሎ ብዬ ልጅ አለኝ ወደ ልጄ መመለስ እፈልጋለሁ። ያንተ ፈቃድ ከሆነ ከዚህ በኋላ እዚህ መቆየት አልፈልግም። ያንቺ ውሳኔ ብሎ በአንድ አመቴ አልጨረስኩም። ኮንትራቴ ራሱ ትኬት ቆርጦ ምናምን በቃ ትሄድ ተባልኩኝ። አንድ አመቴን ጨርሼ ሴትዮዋ ጋር ልመለስል ጥርሴን እኔ መሞላት እፈልጋለሁ። እንደዚህ ጥርሴ ማለት እዚህ አለ የሚያቀኝ እንት ማገኝ ነው። እና እንደዚህ ሆኜ መሄድ አልፈልግም፣ ጥርሴ መሞላት አለብኝ አልኩ። ከዛ እሺ ብላክም ቤት ወሰደችኝ። ከዛ ስንመለስ ሽንት ቤት ውስጥ ግን እንዴት ሆነች ነው ምናምን የወደቅሽ ምናምን አለች። ምናምን አልኳት፣ ሽንት ቤት ውስጥ ምን ስታርጊ ነው የወደቅሹ? ምን አይነት ጫማ ነው ወይስ ምን አዳልጦች ነው? እኔ ሽንት ቤት ውስጥ እኮ አይደለም የወደቅሁት እና አረ፣ እኔ የእሷን ክችን ውስጥ እኮ ክችኑን እያጠብኩኝ ነው የወደቅኩት። ምን ምናምን ብላ እሪ ያለች ወደ በቃ መኪና ውስጥ አለቀሰች፣ ጮኸች። ወደ ወደ ደውላ ከሴትዮዋ ጋር ምናምን ተጣላች፣ እንዴት እንደዚህ ያለሽ። እሷ ኮ ለሁሉም ሰው የተናገረችው ሽንት ቤት ውስጥ ነው የወደቀችው፣ ገብታ አንሸራተታት ነው ያለችው ብላ ተናገረች። ለዛ ያወጣሁት ሶስት መቶ ዶላር ነበረ፣ ለጥርስ ያወጣሁት ማለት ነው። ከዛ ሰውየው ገንዘቡን ሸፈነልኝ፣ ትኬት ተንቆረጠልኝ፣ ወደዚህ መጣሁኝ። ወደ አደረሽ አሁን ዱባይ ነኝ። አሁን አንድ ዓመት ሊሞ ላይ ነው እዚህ ዱባይ እና አሁን ይሄ ነገር ማለት ነው እንደዚህ ቤት ውስጥ እየሰራው አምሮ ውስጥ ይመጣል። በጣም እረፍት አጣሁ አቡዬ እግዚአብሔር ምን ላድርግ አሁን። እነሱ ሰውዬው ታሞ የሞተ ነው የሚመስላችሁ። ሴትዮዋ እንደዚህ የበደለችው ምናምን አይመስልም። በቃ ሁሌ አምሮ ውስጥ እየመጣ ይረብሸኛል እና መናገር አለብኝ ወይ ለነሱ? አሁንም ያወሩኛል እነሱ ወይስ አስቀምጡልኛል እንዴት ነሽ? ተመቸሽ ተመቸሾ የቸገረሽ ነገር አለ ሆን ይሉኛል። አሁን እኔ መወሰን የከበደኝ ይሄ ነው፣ ግን በጣም ረፍት አጥቻለሁ። የሰውዬው እውነታ እኔ ጋ ነው። ከዛ ማዳሜ በጣም ጥሩ ሰው ናት፣ እዚህ ያለችው እና ትቀርበኛለች እና እንዲህ እንዲህ ምን ላድርግ ብዬ ነገርኳት። ከዛ ሰው ተናገሪ አለችኝ። የሸማግሌ እውነት ነው፣ አንቺ ጋር ምንም ጥፋት የለውም፣ ንገሪያቸው፣ እኔ ረዳሻለሁ አለች ምን ዋጋ አለው ማለት፣ አሁን ብትናገሪ ምንድን ነው ጥቅሙ? ሰውየውን አታድኚው። ሰውየው አንድ ቤት እያለሽ ነበር እንጂ መናገር የነበረብሽ። አሁን ብትናገሪ ማስረጃ የለ፣ ሰው በህግ አትጠየቅ። ደግሞ አንቃ ወይ የሆነ ነገር አርጋ ሳይሆን የደገደለችው፣ አስቀስ እያለች ምግብ በመከልከል በማስራብ መድኃኒቱን ባለመስጠት። ይህኔ መድኃኒቱ ሽንት ቤት ጉጓር ውስጥ እየከተተች ፍላሽ እያደረገችበት ይሆናል። ቀስ እያለች ነው ሽማግሌው እንዲሞት ያደረገችው። ስለዚህ ምንም አይነት ማስረጃ የለም። አንቺ ምን ልታመጭ አሁን ተናግረሽ ምን ታመጫለሽ? ምንም አላመጣ። እኔ ጋ በሰአቱ ነበር መናገር የነበረበት ስቃዩ እንዲቆምለት። ባየሽ ጊዜ ምግብ ስትከለክለው ሽማግሌውን ለምን? ይሄ ለህሊና መታመን ነው። እነሱ አንቺ አምነው ነው እዛ ጋር የቀጠሩ አይደል? እዛ ቤት የተቀጣሽው። ስለዚህ ለአንዳት፣ አዎ፣ ግን ኮኒ ባስተርጓሚም ቢሆን ሽማግሌውን ምግብ ትከለክለዋለች፣ ኪኒን ትከለክለዋለች ብለሽ መድኃኒቱን አትሰጠውም ብለሽ ብትናገሪ ይሄን ሰው እየታደኙ ነበር ሆነ አሁን ሞቶ አፈር በልቶት ምን ያረገው። በጣም ሞክሬ ነበረ። ግን እዛ ጋ እኔ አሁን ማቆ ምንም ማንም አስተርጓሚ የለም። አካባቢ ላይ ያሉት እነሱ ይቻላል ቋንቋ የለም። እኔ አሁን ምን መሰለሽ፣ የፈረት በዛን ሰዓት እነሱን የምነግራት ነበእነሱ ያመጡ ነበር አስተርጓሚ። ምንም ችግር የለም፣ ትራንስሌተርም አለ፣ ስልክ ላይ አውሪ ይሉሻል። ታዋሪ እና ለእነሱ በአረብኛ የተረጉምላቸዋል መነገር መነግራችሁ ነገር አለ ብትያቸው ለአንዳቸው ለሚወዱት አባታቸውን ለሚወዱት ልጆች ነግራቸው። አሁን ግን ኦልሬዲ ተቃ ዳይ አልፏል። መርሽ መርሳት ብቻ አይደለም እኔ እኔ አሁን ምንም ችግር የለውም ወይ ማለት በእግዚአብሔርም ዘንድ እኔ አሁን ብናገርም ባልናገርም በእኔ ጋር ምንም እንትን የሚለው ነገር የለም። አእምሮዬ በጣም እንትን እያለኝ ስለሆነ እኔ መናገር ፈልጌ አይደለም አልፈልግም፣ ሲጀመር በጭራሽ እውነት እንዳልሽው በፈለግ በፊት ነበር የምናገረው። አንደኛ አለመፈለግ አይደለም ታውቂያለሽ፣ አዲስ ስትሆኚ ብዙ ግራ የምትጋቡ ነገር አለ። ብዙ ነገር ግልጽ አይሆንልሽ፣ የምትፈሪ ነገር አለ። የሴትዮዋ አካውንት በጣም ነበር የሚያስፈራው። በሰው ሀገር ነው ያለውት እና ደግሞ አለመታመን ይኖራል። የፈረድ ማሪ ራስሽን ሳታድይ ሰው ልታድኛች በሰዓቱ ስትናገሪ ይኸውልሽ፣ ኩዌት ላይ የዛሬ አስራ አንድ ዓመት የተፈጠረ ታሪክ ባልና የባል ወንድምና ሚስትየው ማዳሟ ከባሏ ወንድም ጋር ስትማግጥ አይታት ሰራተኛዋ ኢትዮጵያዊ ናት። አይታት አይታት ተናግራ፣ አይ በማየቷ ብቻ አልተናገረችም። በማየቷ ብቻ ማለት ነው፣ እንዳትናገር ቀድመው ገደሏት። የባል ወንድምና የመዳም መዳም ማለት ነው መዳምና የባል ወንድም ከባሏ ወንድም ጋር ስትማግጥ ማለት ነው። ቤት ውስጥ አንድ ቤት ውስጥ በማየቷ ብቻ ገለዋታል። ስላየች ብቻ ትናገራለች ብለው ይሄ ነገር ይወጣል ብለው ስለዚህ አንቺ፣ እኔም ኩይት ነበርኩ እኮ። ግማሽ ጠጣለሁ። ከዛ ወደ ኪችን ገብቼ ልሞላው ግማሽን እየሄድኩኝ፣ ማለት አይኔና የኔ አይንና የእሷ አይን በቃ አንድ ላይ ሆነ። የእሷ አይን የኔ በእጄ ያስኩት አይላንድ አየች ማለት ነው፣ እጄ ላይ እና ሲኒ አምጪና ቡና ልግዳ ልሻለች ከሰውዬው ጋ ቁጭ ወላለች ማለት ነው። ሲኒውን ላመጣ ኪችን እሺ ያመጣለሁ ብዬ በዛ ውሃ ይንሞላለሁ ብዬ ስገባ ተከትላኝ መጣች ማለት ነው። መጀመሪያ ውሃውን እጄ ላይ አይተዋለች ሁለተኛ ደግሞ ወደ ኪችን ከኔ ጋር ተከትላ ገባች። ቁጭ ብላ እያወራች ነው ከወንድሟ ጋር ማለት ነው። እና ለምንድን ነው እንደዚህ እያየችው? ማለት ያን ጊዜ ምንም ነገር ላይኖርም ይችላል፣ ግን ያጠራጥርሻል። አካው ነው ማለት ነው። ታያልሻለ የሆነ ፊዚካል ሰው ምን አይነት እንደሆነ ላንቺ። እና በጣም ፈርቼ፣ ከዛ ውሃውን ደፋሁት። ደፋሁት እና አይላንዱ እንደገና ሌላ ቀይሬ ሞልቼ ስኒውን ይዤ ሄድኩና፣ ሌላ ጠጣውና፣ ለምንድን ነው እንደዛ እጄ ላይ አይላንዱን ልታይ ይችላችሁ። ለምንድን ነው ያለምንም ምክንያት የተከተለች? ስኒው የት እንዳለ አውቃለሁ፣ ቤቱን አውቋለሁ። ግን እኔ በዛ ጋ በጣም ፈራው፣ ታውቂያለሽ። በዛ ላይ ወድቄ ደግሞ ምንም ሳትናገር እነሱ ሽንት ቤት ውስጥ ነው የወደቀችው ብላ የኔን እውነታ ደበቀች። እኔ እንግዲህ ያን ጊዜ ራሱ ማስረዳት አልቻልኩም። ራሷ ናት ያስረዳቻቸው። ማንም ሰው አልጠየቀኝ፣ የት ወደቅሽ፣ ምን ሆነሽ ነው የወደቅሽ? ማንም አላለኝ፣ ምክንያቱም ቀድማ ተናግራለች። አይዞሽ አይዞሽ እንደተሰበረ ያ ያሉ፣ ግን አይዞሽ አይዞሽ ነበር የሚሉ እነሱ ማስበሽ ያን ጊዜ አሁን ብሞት ራሱ ሌላ ነገር ነበር የምትናገሩ አሁን ይኸውልሽ እኔ አሁን አሮጊት ቤት ነበር እኮ አይደል የምሰራው እኔ ማለት ነው እኔ አሮጊቷ እኔ አሮጊቷ አማና ነው የተሰጠችኝ ለኔ አማና እስከተሰጠችኝ ድረስ የሚፈጠረውን እያንዳንዱን ነገር አንደኛዋ ልጇ እቤት ውስጥ ስትጮህባት እንኳን በሳምንት ስንገናኝ እኔ ለልጇ እነግራታለሁ የሚፈጠረውን ለምሳሌ አሁን አንድ ቀን ምን ተፈጠረ? የሴትዮዋ ልጅ የልጇ ልጅ መታ ክፍሏን አስለቅቃት ሳሎን ስታስተኛት ሶፋ ላይ በሳምንት ስንስ ስንገናኝ ለልጇ እናትሽን በዚህ ሳምንት ያስተኛቻት ሶፋ ላይ ነው። ልጇን ውስጥ ነበር ያስተኛቻት። ቀጥታ ገባሽ? ምክንያቱም ለሚፈጠረው ነገር እኔ ዋስትና እስከወሰድኩ ድረስ ገባትም አልገባትም በሚገባት ቋንቋ እኔ ብሆን የማደርገውን ነው ምስ እንጂ የሰው እውነት ይዤን አልቀመጥም ገባሽ በሚገባ እና እኔ እንጃ ወላሂ የሚፈጠረውን ሁሉ እኔ ለልጆቿ ለአሮጊቷ ልጅ ወላሂ እናገር ነበር። ወረበል ካማ የምታረጋትን ስትጮህባት እነግራታለሁ። ለልጇ አይንሽን እናትሽ ላይ አድርጊ ብቻ አይሆነም፣ በጥቆማ እናትሽ ላይ አድርጊ እንዲህ እንዲህ እንዲህ። ይኸው ሪምን ጠይቂያት፣ ያው ሪም አለች እንዲህ እንዲህ እንዲህ የተፈጠረውን እናገራለሁ። ኔ አማና እስከሆነ ድረስ አማና ነው። እናትየው ላይ እንደ እናቴ ተቀብዬ ነበር ያስኩት እሪ ምን ጠይቂያት ስታለቅስ እናገር። በቃ በእያንዳንዱ ነገር እኔ እናገራለሁ። ምክንያቱም እንድትጎዳ ስለማልፈልግ አማናይን ስለተቀበልኩ እና እኔ ገጥሞኛል እንደዚህ አይነት ነገር። ግን እኔ አልደበኩ ድብና አርግቼ ተናግሬያለሁ። አሁን እኮ እሷ ከሞተ በኋላ ሰው ሽማግሌው እንደዛ ልጁ አሰቃይታው መድኃኒት ከልክላው ምግብ ከልክላው ስንት ወር ተሰቃይቶ ከሞተ በኋላ እሷ አሁን ጸጸት አላስቀምጥም፣ ማለት መናገር ነበረብኝ በሰዓቱ። ለሌሎቹ አባታቸውን ለሚወዱት ጀርመን ላሉት ምናምን ልጆቹ መናገር ነበረብኝ የምታደርገውን ነገር ብላ፣ ጸጸት ነው አሁን። ግን ለምንድን ነው አረቦች ያሳደጓቸውን ማለት፣ ወልደው አንደላቀው አሳድገዋቸው ለልጆቻቸው ካረጁ በኋላ ለቤተሰቦቻቸው ጥሩ ማይሆኑት ለምንድን ነው አውጥተው ወይ ማዶግ ወይ ሽማግሌዎች ማቆያ ይከቷቸዋል፣ ወይ ቤት ውስጥ ይጮሁባቸዋል፣ ያመናጭቋቸዋል። ምንድን ነው እነሱ በወጣትነታቸው የፈለጉትን እያሟሉላቸው ያስተዳደግ እኮ ነው። ባለጌ ስለሆኑ እኮ ነው፣ ስለማይቀጧቸው፣ አባልገው ስለሚያሳድጓቸው በስተርጅና እናት አባታቸው ላይ ይጮሃሉ። ባለጌሻ ነሳ። ብትናገራስ እነሱ መሀል ጠላትነት መፍጠር እንጂ ምንም አይኖርም። አላህ የስሯን ይሰጣታል ለልጅቷ። መሀላቸው መነጓጎር መገደል። አሁንማ ሰውየው ሞተ፣ ምን ዋጋ አለ? ሞተ እኮ ብትነግርም፣ ምንም ዋጋ የለውም። እራሱ አነፃር ጋር ብትኖር ነው ይሻላት። ለፈጣሪ ስጪ እናቴ፣ ለፈጣሪ ቅርበላይ፣ ፈጣሪው በሰአቱ መናገር ስላልቻልኩለሽ፣ ለፈጣሪ ስጪ። እሺ ውዬ፣ እሺ፣ አመሰግናለሁ። በእኔ በኩል ማለት ክፋት፣ ወይ ደግሞ ሌላ ጭካኔ ኖሮ ሳይሆን፣ እኔ በጣም ቀን በቀን ነበረው ማለት። ሶታ ያለሽ ነሽ አለ ማለት ነው አዲስ ነሽ፣ ስደተኛ ነሽ። ነገሩን መጥላትሽ በራሱ በቂ ነው። ነገሩን ውስጥሽ መጥላቱ አለመስማማትሽ ራሱ እዛ ያ በቂ ነው። ፈጣሪ ደግሞ የልብን ያያል። ፈጣሪ ያውቃል በነገሩ አንቺ ፈቃደኛ እንዳልሆንሽ ደስተኛ እንዳልሆንሽ፣ ግን ማስቆም አቅም እንደሌለሽ ፈጣሪ ያውቃል። ብትናገሪ በጣም ሳለቅስ ነበረ። ወደ ፈጣሪ አምላኪው ይሄን እውነታ ወይ አጋልጥ ወይ ይሄን ለምንድ ነው የምታሳይ፣ ለምንድ ነው እዚህ ቦታ ያመጣህ ብዬ በጣም አለቅስ ነበረ በየቀኑ ማለት ነው። እሷ የምታደርገውን ነገር እያየውን በጣም ነበረ ማለት ነው። እና እኔ ደግሞ በግሌ በጣም ነበር የምጠብቀው። ሽማግሌ በጣም ያመሰግኑኛል እስከ ዛሬ ድረስ ማለት ነው። እስከ ዛሬ ድረስ እኮ የሚያናግሩኝ፣ የሚደውሉልኝ፣ ድምፅ የሚያስቀምጡልኝ፣ እንዴት ነሽ ተመቸሽ ወይ ካልተመቸሽ ያለሽበት ቤት መጥፎ ከሆነ ደውዪልን እና እኛ ቦታ እንድትቀይሪ ዘመድ አለን እዛ ሀገር ዱባይ ላይ ጥሩ ቦታ እናመቻችልሻለን ሁላ ይሉኛል ማለት ነው። እስካሁን ድረስ ያወሩኛል። አንቺ በጣም ጥሩ ነሽ፣ ለአባታችን በጣም መልካም ስትንከባከብ ቆይተሻል ነው የሚሉኝ። በግሌ ምንም እንትን ያልኩት ነገር የለም። እግዚአብሔር ምስክሬን ቤሩት ላይ እሱ ታሞ በነበረ በጣም መሄድ መራመድ ባቃተው ጊዜ እኔ ነበረ አጥቦ ማለት ነው ሽንት ቤት ውስጥ እሱ ማለት እንደዚህ ሲጠዳድ እኔ አጥቦ ነበረ። ምንም ማለት አልጸየፈው። በሽማግሌ ውስጥ እኔ የማየው አባቴን ነው። በሽማግሌ ውስጥ ፈጣሪ ነበረ ማየው። ብጸየፎ እግዚአብሔርን ነበር የምጸየፎ፣ ብጸየፎ አባቴን ነበር የምጸየፎ የሚል ነገር ይሰማኝ ነበረ እና ያለ ምንም እንትን ማለት በንጹህ ልቤ ነበረ ሽማግሌውም በራሴ የምንከባከበው ሌላ ነገር ተፈጥሮ ወይ ደግሞ ጭካኔ ምናምን ቢሆን እኮ አሁን አይጸጽተኝም ነበረ። ወይ ደግሞ አሁን እንደዚህ እንትን ለማለት አልሞክርም ነበረ። እንደዚህ በጣም ተጎድቼ ነበር፣ ታውቂያለሽ። በዛን ሰዓት እኔ በቃ በአለመናገሬ የሆነ ምራት ምላሴ የተቆረጠ ያህል ነበር ያን ጊዜ የሚሰማኝ፣ ቋንቋ አለመቻሌ ማለት ነው፣ በደንብ ማብራራት አለመቻሌ፣ ምላሴ የተቆረጠ ያህል ነበረ የሚሰማኝ። እና በዛ ምክንያት ነው ልልሽ ፈልጌ ነው እንግዲህ ምንም ማድረጋችንም ፈጣሪ ጠይቋለሁ። ፈጣሪ የልብን የሚያይ አምላክ ሁሉንም አይቷል። እሱ አይሳሳትም። እሱ ትክክል ነው። በቃ ያለፈው አልፏል። አንቺ ለፈጣሪ ሰተሽ ህይወትሽን ቀጥ ራስሽን አታጨናንቂ። እሺ እሻ ሁ በጣም ነው ማመሰግንሽ። በጣም ነው ማመሰግንሽ ጊዜሽን ስለሰጠሽኝና ስለሰማሽኝ ሀሳብሽን ስላካፈልሽኝ አመሰግንሻለሁ። ለጸጸቱ እንትን በይ፣ ንስሀ ግቢ ወይ ተውበት አርጊ ይባ ሃይማኖትሽ